ሲጀመር ብንነግራቸውም ነው የሚሻለው እኔ የምሬ ነው ከዚህ በላይ አቅም አይኖረኝ እኔ አሁን እዚህ ጋር ቆሜ ለፉአድና ለሩታ እንዲህ ነው የነበረን ግንኙነት በዓለጌ ነውራን በዓለጌ ምን ማለት ነው አብርሽ እንዴ እሷ እርጅኝ ብለ ስጠራት ፍቅር የዛን እንቢ ብለሃለች ፉአድ ጋር ለነበረን ግንኙነት እንደዚህ አደጋ ያመጣል ወይ ምናምን ብለሃለች አላለችህም እኮ እንዴት እንዴት ነው የምታስበው በዛ ሰዓት እንኳን አንተን ለመረዳት መጥታ ተጋፍጣለች ሁሉንም ነገር ሶ አንተም ፊት ለፊት ሆነህ ልትጋፈጥላት ነው የሚገባው። አንተም ከፊት ሆነህ አለሁልሽ ብለህ ለፉአድ እና ለሩታ መናገር ነው ያለብህ እውነታውን። እንዴ ይቺ ልጅ እኮ አየር ላይ ቀረች፣ ሜዳ ላይ እንደተበተነ አሸዋ ሆነች። አታሳዘነ እንዴ ነገር ብዬ ሜዳ ላይ መናገር አልችልም። እኔም ሸኘዋት ሳይጨክንባት በጣም በጣም በጣም ቆሻሻ ሰው ነህ አብርሃም። በጣም የሆነ በሆነ ጊዜ ላይ የደረሰችልህ ፍቅር፣ የሆነ ጊዜ ላይ ያለችህ ፍቅር እኮ ናት። እዚህ ጋር ከጎነህ ሌላውን ሌላውን ተው። በቅርቡ እንኳን በቅርቡ እንኳን ይስሐቅን አናድዳለሁ ብለህ ከጎኑ ሆነ ከጎኑ ሆና ሰጠ። አደራይ ላምላኪ ነው፣ ጥበቃውን ማምናለሁ። አደራይ አደራይ ላምላኪ ነው ለማይሳነው የኔ ህይወት እንደ ቀልድ ነው ያለሽ ለነሱ ህይወት ብለሽ የነሱን ህይወት ለማስተካከል ብለሽ ገብቶሻል። እዚህ ጋር ደሞ ምን እያደረገ ነው ያለው? እሷ እኮ ማለት ነው ህይወት ለማስተካከል ነው እንደዚህ ያለች የነበረው ፍቅር። እኔ በምንም አይነት ሁኔታ ብትሆን፣ በማንኛውም አይነት ሁኔታ ብትሆን ከፍቅር ጎን ነኝ። በምንኛው የትኛውም አይነት ሁኔታ ይሆን ከፍቅር ጎን ነኝ። ምክንያቱም ክፋትን አስባ አይደለም፣ ሁል ጊዜም ጥሩነትን አስባ ነው። ለዛም ክፍያዋ አብረሽ ሰጣት፣ አሁን ትቷት ሄደ። መጨረሻ ላይ ማንም የላትም። አሁን ማንም ሩታ ዘወር ብትል የሆነ ሰው አላት፣ አንተም ዘወር ብትል የሆነ ሰው አለ፣ አብርሃምም ዘወር ቢል የሆነ ሰው አያጣም፣ ማንም አያጣም፣ ዳኒም አያጣም፣ ማንም አያጣም። ፍቅር ግን በዚህ ሰዓት ምንድናት? ማድረግ ነበር ብትይ ደንጋራ እኮ ካንተ ጋር ለምትታረቅ አይደለም። ይሄን ነገር ማውራው ነው። ሴት ናት፣ የሴት የበላይ። እኔን ወንጀለኛ እንዳታረገኝ በቃ እንድታቅ ነው የፈለገችው፣ እዚህ ጋር ገብቶ ኋላ በቃ እንድታቅ ነው እንጂ ሌላ ምንም ነገር የለውም። መሄድ ትችላለህ። ወንድ ቢመጣ ወንድ ይተካ። ቤተሰቦች ሴት ልጅን አይደለም ፍቅርን የመሰለች ሴት ልጅን የወለደችን ሴት ተነ ልጇ የሚቀበላት አለ አይደለም። ይችን የመሰለች ልጅ ትቀልዳለህ እንዴ? በኋላ ነሽ አንቺ ወንጀለኛ፣ ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ፍቅሬን ገደል የከተት አንቺ ነሽ። ሰው አደለሁም፣ ንጹ ሰው ነኝ። ገደል ሊገባ ሲል በቃ ወይኔ ፍቅር። ሰላም፣ ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ህዝበታትና ወገንታት እንደምን አላችሁልኝ? እንደምናችሁልኝ? እንደተለመደው በሌላ ቪዲዮ ዛሬም ከች ብለናል። ግን ዛሬ በሚደብር ሁኔታ ነው የመጣ ነው፣ ምክንያቱም እዚህ ጋ መግቢያው ላይ እንዳያችሁት ነው ብቻ በጣም እኔ እንጃ በጣም ለፍቅር እኔ በጣም ደብሮኛል። እዚህ ጋር እኔ ብቻ ሳልሆን ብዙ ሰዎች ይደብራቸዋል ብዬ አስባለሁ። ምክንያቱም እሷ ደፋ ቀና እያለች ነበር የሰው ፍቅርን ለማስተካከል ፣ ግን መጨረሻ ላይ ይቻለም። በቃ ለጥሮች አትሆንም ምንም ነገር ልበላችሁ፣ ለጥሮዎች አትሆንም። ሰላም ሰላም ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ ያለው ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛ ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት ያው እንግዲህ ከጎኔ ማንም የለም አብርሃምም ሆነ ማንም ሰው የለም ምክንያቱም ዛሬ ምክንያቱም መጨረሻ ላይ ከጎንሽ ማንም ሳይኖርም ፍቅር እኔ እውነቱን ልንገርሽ በእኔ በኩል ውስጤ ላይ እየረበሸኝ ያለውን ነገር ለማስወዳት ነው የመጣሁት ሰሞኑ እየተፈጠረው ሰሞኑ ከምለው በቃ አንቺ ለማጽዳት ብለሽ አስበሽ ግን የሚገጥምሽ እንታየዋለሽ እስከ መጨረሻው ድረስ ብቻ አንቺ ተስፋ ትጉረጭ ነበረ። ግን የባሰ አዲስ ነገር ሲፈጠር ድጋሚ እኔም ስመለስ በቃ ማይሆን ነገር አንዳንድ ነገር ጀምሩት እንዳሰባችሁት ባሄድም ያው አጋጣሚ ሲያበላሽባችሁ ይስተካከላል ብላችሁ እናንተም ትገፉበታላችሁ ግን ከዚህ በላይ ይሄ ነገር መቀጠል የለበትም እና ነገሩ በቃ የሌለ በከነፈበት ሰዓት ቢያንስ እኔ ስመጣ ከባለፈው ታሪክ ተነስታ እልህ ይዟት ከኔ በቃ ወሰድኩባት ብላ ያችኩ ምንም እኮ እንትን ማትልናት ለማናደድ እሱን የሆነ ነገር ለማድረግ ብላ ወንድ ቤቷ ድረስ የምጠራ ሰው ናት። ልክ እንዳንቺ አይደለም የሚያስበው ሰው። አንቺ ጥሩ አስበሽ ነዋ ሰው መታንት እንድትል የፈለግኩት እኔ ማለት ነው። ግን እሷ ተመለሳችሁ ወደ ድሮ ፍቅረኛ ምናምን ብላ ነገሩን እኔ እንዳላሰብኩት ነው የቀለበሰችው። ስለዚህ አንዳንድ ኦዲየንሶችም እሷም እስካሁን የሚያስቡት ነገር ምንድን ነው? እኔና አብርሃም ወደ ድሮ ተመልሰናል ምናምን በተመለሳችሁና እነዛ ሰዎች

አይ እንኳን አመጣ እረድቶ ነገሩን ወደ ሰላም መመለስ በምንችልበት እንትን መመለስ ነው። በደንብ ምን የተጎዳሽ ሴት ናት። ማውራት አለብኝ። አይ ከመጀመሪያ ጀምሮ ያው መልስ አልሰጠንም። ስለኔና ስለአንተም ሆነ ስለዚህ ባለፉት ስላ ነገር ልታወሪ ባልሆነ ሚዲያ ላይ ማለት ብትሻውን አድል ሚዲያ ላይ የሚነገር ነገር አታቅም እሱ ልታዋሪ ከሆነ እኔ ነግርልሻለሁ። በቃ ካሜራ ከደቀንሽ አልቀረም ማለት ነው። ነው ምንድነው? ደግሞ አትንገርልኝ። እኔ ራሴ አብራራውና የምር ትናገረው ከዛም በፊት እኔ ስናገረው የመጣውት ነገር ነው። እስካሁን ብዙ ነገር እኔና ፍቅር ሰርተናል፣ ብዙ ነገር አይታችኋል። በምንሰራቸው ስራዎች ደግሞ ብዙ ነገርም ብላችሁናል፣ እና አንድ ዋናው የዛሬው ሀሳቢ ብቻ ቪዲዮ የሚያስኩበት ነገር፣ ኦዲየንሶችም ሌላ ሀሳብ እያሰቡ ነው። እናንተ ጭራሽ በቃ በጣም የሚያስጠላ ሀሳብ እያሰባችሁ ነው። ጭንቅላታችሁ እየተመረዘ ነው። እሷም ጭራሽ መሄጃዋ ሲቃረብ በቃ ማንንም እየሰማች አይደለም። ስለዚህ ነገሩን ለሁለቱም መሀል ላይ ያመለጠኝ ነገር አለና ሩታ ወዴት ነው የምትሄደው? እስኪ ቤተሰቦች ኮሜንት ላይ ጻፉልኝ፣ ምክንያቱም አላገኘሁትም፣ ቪዲዮ በመሀል አልፎኛል። አንድ ወር ቪዲዮ አልሰራሁም ነበርና ወዴት ነው የምትሄደው? ነገረናቸው ናቸው ብቻ ከኛ ይውጣ፣ ተቀበሉንም አልተቀበሉንም ከኛ ይውጣና የሚቀበሉትን ይቀበላሉ፣ መቀበለት ማይፈልጉትን አይቀበሉ። ግን እኔ በጣም እየከበደኝ ነው ይሄ ነገር። ገባህ አብርሽ? ሲጀመር ብንነግራቸውም ነው የሚሻለው። እኔ የምሬ ነው። ከዚህ በላይ አቅም አይኑረኝም እኔ አሁን እዚህ ጋር ቆሜ ለፉዓድ እና ለሩታ እንዲህ የነበረን ግንኙነት ምናምን ነገር ብዬ እዚጋ ለቅ መናገር አልችልም። ግን ደግሞ አንቺ አውርተሻቸው ጀመሩ ብታ ልታምንልሽም አችልም። ሲቀጥል እሷ በቃ መሄጃው የቀረበ ሰው ነች። ዛሬ ላይ መተሽ የሆነ ነገር ብትያት አትቀበልሽም። ግን ደግሞ በቃ ሞክል። የፉዓድን እኔ ከኔ ልቅ ባህሪውን አንቺ ነሽ የምታውቂው። ገባሽ? ግን በሱ በኩል ደግሞ የማግዝሽን ነገር በሙሉ አግዝሻለሁኝ። የኔ ላይፍ አንቺ ላይ እንዲደገም አልፈልግም፣ በአጠቃላይ ማለት ነው። እና ያለው እውነታ በዚህ ሰዓት እኮ አንተ ከጎኗ መሆን ነው ያለብህ፣ እንጂ የፍዋድን ፀሀባ አንቺ ነሽ የምታውቂው። ሩቷ መሄጃ ያደርሰዋል። እንደዚህ እንደዚህ ነው፣ አይደለም ከጎኗ ሆን እንጂ ከጎናህ እኮ ነበረች። ይሄ ነው ሪል እውነታው ማለት ነው። ስለዚህ እኔ ልሂድ፣ ያለውን ነገር ጨርሰሽ ደዊልኝ፣ ከዛ እናውራብታለን ፍቅር

ምን ወደ ሰማይ ነው እንዴ የምትሄደው? ልትሄድ ነው ልትሄድ ነው። አብዙ ወዴት ነው የምትሄደው? ሲቀጥል ደግሞ እያንዳንዱ ነገሮቹ ግብ እየገቡ ግብ፣ በቃ ግቤን እያሳካው ምናምን መስሎኝ ነበር። መጀመሪያ ሰው ምን ልላችሁ ፈልጌ ነው እንግዲህ ያሁሉ ነገር አልተሳካም። እኔ ካልተሳካው እንግዲህ ሌላ ትልልቅ ሰው እንፈልገን እንትን እንላለን እንጂ አንድ ላይ ነው የመጡት እኔናት ወገብሽን ጠበቅ አድርገሽ፣ ንግር ንግር ንግር፣ አለቀ። አንድ ላይ ነበር የሚጠራዋቸው? ብቻ ለብቻ ነበር ግን አንድ ላይ ከመጡልኝ፣ እንደውም ስራዬን ያቀሉልኛል። ብቻ ለብቻ ከማስረዳቸው ነገር አስሪ ከምደጋግም ሴት አጠቃልዬ ለእነሱ ለሁለቱ ማብራራላቸዋለሁ እና ማለሽ እንዴት ናችሁ? ምቻለቻ፣ ስለጠራኋችሁ አንድ ላይ ስትመጡ ትንሽ አስደነገጣችሁ? ምና እንዴት እንዴት ነው የሚያረገ? አባቴ እንዴት እንዴት ነው የምትሆነው? የትም አታገኛትም። በይዜ አትደገምም። ከአንድ ሚሊዮን አንድ ናት እሷ። አትላላጥ፣ እዚህ ጋር አትጋጋጥ። እንዴት እንዴት ነው የሚያረገ ለነገሩ ቆሻሻ ነው ዝንብን የሚወራው። ዝንብ ወረረህ አይደል? አትመቸኝም። አይ ችግር የለም። ለእኔማ አሪፍ ሆነልኝ፣ አንድ ላይ እናንተ ማግኘቴ። ይሄ መነጸር ግን ምንድን ነው? ሲልድ ነው እንዴ? ፊቷ ላይ ነው የተሰፋው? ምንድን ነው አልገባኝም። በጣም ይቅርታ ዛሬ እንግዲህ ሁለታችሁንም ላወራበት የፈለኩት የጋራ ሀሳብ ስላለን ነው። እሺ ብቻ ለብቻ ነበር የጠራችሁ፣ ግን አንድ ላይ ስለመጣችሁ በጣም ደስ ብሎኛል። አዎ ከተይዙሽ በአጠቃላይ ውሸት ነው። ለሩታ ላስወዳሽ፣ መጀመሪያ ከየትኛው ልጀምርልሽ ልጀምርሽ መሰለሽ ከአንቺ እና ከ አብርሃም ጥል ጀምረልሽ እና ከእናንተ ጥል ስጀምር ብዙ ሰው ነበረ ማህላችሁ ሊያስታርቃችሁም የሚሞክር ርቀታችሁንም ሊያሰፋ የሚፈልግ ብዙ አይነት በደንብ ማኔጅ ማድረግ ትችላለች። ተመልከታሽ በቃ ቀጥታ እንተ እንደዚህ ወደ አንቺ ልግባ ሰዎች ነበሩ በመሀላችሁ እና የሁለታችሁ ነገር በቃ እየተገባደደ ባለ ሰዓት ነው እኔ የመጣሁት እና እኔ የመጣሁት ደግሞ አንቺ የተረዳሽው አረዳድ የድሮ ፍቅረኛው ስለሆንኩኝ ፍቅራችን እንደተመለሰ ነው ያሰብሽው። አንዴ አጠቃላይ ልጠይቅሽ እና በዛም ልንገርሽ እና ማውራት የምትፈልጊውና መመለስ የምትፈልጊው መጠየቅ የምትፈልጊውና አጠቃላይሽ ትነግሪኛለሽ። አይ ወደ አንተ እመጣልሃለሁ። ብቻ ለብቻ ነበር የጠራሁት እና አንዴ እሷን ላውራ እና አትላላጥ። ልትመጣልህ እኮ ነው፣ ልትነግረህ ነው። ፉአድ አትላላጥ። በቃ ጠብቃት። ማውራት ነገር ባይዘው ይመለከታል። ስማናት እንትን ትለኛለህ እና መጀመሪያ ጀምሮ ልክ እንደ ተጣላችሁ አብርሃም ቴክስት አደረገልኝ። አወራን፣ ያው ብቻውን እንደሆነ እንደደበረው ምናምን ስሰማ አንድ ላይ ሆንኩኝ እና እሱ ደግሞ ከአንቺ ሲል ያሳየውን ፊሊንግ ለእኔ አየሁት። ምክንያቱም በጣም ተጎቷል፣ በጣም እንደሚወድሽ እና እኔ ከሱ ጋር ሆኜ አንቺን ልህ ማለት ያስፈለግኩኝ ምክንያቱም ሴት ልጅ ነኝ፣ የሴትን ሐሳብ ስለምንረዳው እና፣ አይ መጀመሪያ አንተ እኔን እንትን ብለኸኛል፣ ግባ ወንጅ ልኸኛል፣ እንደ ደረብኩብህ፣ ቺት እንዳደረግኩብህ በጣም ብዙ አይነት ላፍ የሚያስጠሉ ቃላቶች ተናግረኸኛል። እኔ ማለት ፍቅር ነው ቀልድ አይደለም ያስኩት፣ ህይወት ነው ያስኩት። አንዴ ምታዳምጪ እንትን ያዳምጪ መጨረሻ ጊዜ ነው የሚኖረው ማልባስ ለኔም እድል ነው ይሄን ማለት ነው። ኦኬ ብዙ ነገር አለው። ገብቶሻል? እኔ የአብርሃምና የሩታ ሰላም አይመለከተኝም እያልኩ ማለት ሳይሆን፣ እሺ አይ ከም እኔኮ ማለት ነው አሁን አንተን ይቅርታ እየጠየኩኝ ወይ የሆነ ነገር አድርግ ምናምን እያልኩ ስለሆነ ሳይሆን ለሷም ስነግራት ስማ ነው ከጎን ሆነ ስማ ነው ተባልኩ አንተ ወሮ እስካሁን ስትሰድበኝ የነበረው የፈለግከውን አፈር እንዳመጣል ስታወራ የነበረው መልስ ከሆነክ ብዬ ነው እንጂ እኔ ከአንተ ጋር ለመመላለስ እና እንትን ለመባባል አይደለም የትኛዋ ሴት ሩት አይደለችም እንዴ ምንድን ነው ማ ፊትሽን እኮ እናውቀዋለን ለምንድን ነው ዙረሽ ማታወሪ ለምንድን ነው ቂትሽን የምትሰጭኝ ንቀት ነው ዞር ብለሽ ከሩታ ጋር ጨርስ ለእንደዛ ከሆነ አመለካከት መጥረት አይጠበቅብሽም ነበር እንደ ሆኖ ሆኖ ቢቀር ይሻል ነበር። ስለዚህ ለምን በቪዲዮ ማየት ትችል ነበር ነው። ከድንጋይ ላይ ውሃ ማፍሰስ ነው ለአንተ መናገር። አንተን ጣርቼ ማውራት ስለፈለኩኝ ነው። ወይ እዛ ጋር ትሆናለህ። ብቻ ለብቻ ላውራችሁ። ጀምር ብቻ ለብቻ ነበር የጠራችሁ። ግን በቃ ከሩታ ጋር የጀመርኩት ከሩታ ጋር ልጨርስ እና የእናንተ መፍታት ያለብን ነገር እንፈታለን። ምን ሞቴም ሞት ላይ መስልሽ፣ ሞቴም ሞት ላይ መስልሽ፣ ሞቴም ሞት ላይ መስልሽ። እሱ ስናገር ማያምን ከሆነ እንደገና ደግሞ ወይ የለመንኩት ወይ ደግሞ ሌላ ነገር እያሳዩት ከሆነ መስሉት ከሆነ አላቅም ግን እኔ ከኔ ያለውን ነገር ለማስወጣት ነው። ሩት እንዲያስጨርሽ፣ ምን አለ መሰለሽ ይሄንን ነገር ግልጹን አልነገርኩም ያልሽው፣ እንደ ጓደኛ እንደ ፍቅረኛ ይመለከቷል። እዚህ ጋር እኮ እሱን ባዳ ነው ያደረግሽው። ምንም ባዳ አላደረግሽው እንዴ? እሱ በቪዲዮ አስረዳው እንጂ ግልጹን አልነገርኩም የራሷ ሩባት የሰው ታማስላለች ነው ሩታ። ዝም ብለሽ የራስሽን አሰሚም፣ እንዲ ስለ እነሱ ምን አገባሽ? እዚህ ጋ እኮ ልታስረዳሽ የመጣሹ ስለ አብርሃም እና ስለ ሩታ እንጂ ስለ ፍዋድ እና ስለ። በቃ ዝም ብለሽ ስሚ። ቪዲዮ ጠርቶ አንቺ ጥርጣሪውን ማጥፋት የምትችይው አንቺ ነበር። ነገር ግን ይህንን ህይወት የምትፈልጊ ቢሆን ኖሮ ይህንን ህይወት ለማትረፍ የሆነ ነገር የሆነ መፍትሄ እንኳን ለመፍጠር ትምትእኔ እነሱ ጋር ህይወት ካለው ሽታዩ በቃ

በመጀመሪያ ደረጃ ይሄው አሁን ይቅርታ ጠይቅሽኝ አይደለ? አሁን ኑሮ ወጭ አብርሃም ጋር እኮ መመለስ ይችላሉ። ይቅርታ የጠየኩሽ ስለ ትላንቱ ቪዲዮ ነው እኮ። ባለፈውም እንደዛ እያልሽኝ ይቅርታ ምናም ጠይቀሽኝ ነበረ፣ ግን ደግሞ ሌሎች የተፈጠሩ ነገሮች አሉ። ባይዘው ይያልሽ እኔ ማረግ ምፈልገው ነው ከመሬት ተነስተሽ፣ ቆይ ባለፈው እንትን ያለችኝ እኔ ምንም እሺ እያዳመኩሽ እኮ ምናምን ብለሽ ለማውራትም አትሞክሪ። ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽ አይደለም ይሄን ነገር ልታረጊ የምትሽው። ምን አልሽ? ምን አልሽ? ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽ አይደለም ይሄን ነገር ልታረጊ የምትሽው በታሪክ በታሪክ ሊሆን አይችልም። ቢኮዝ እያወራሽ የነበረው ነገር ጭራሽ ውሸት ኦር ድራማ ሊሆን አይችልም። ገባሽ አይደለ? የምትፈልጊውን ነገር ነው እያደረግሽ የነበረው። ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም። ቢኮዝ ሰው ስለሆነ። ገባሽ? ሰው ስለሆነ እንደዛ ሊያደርግ አይችልም። አንቺ ከመጀም የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ሊያቃና ነው የሚለው? እያት ከፊት ሻለች። እንደዛ የምትለው ሴት ከፊት ሻለች የራሷ ተበጥብጦ የሰው ላቃና ያለች ነው ሊሆን አይችልም። ይሁንሽ ይሄን ነው ራስሽ ነው ንጽህ ለማድረግ ወይም ደሞ ችግር የለውም። የአንቺ ንጽህና ራስሽ እወቂው፣ ለሌላው ተዩ። የራስሽን ህይወት ኑሪ። የኔን ህይወት ልታቃኝ ስላሰብሽም ወር ደሞ መንገዱን ስለጀመርሽው ቴንክ ዩ ሶ ማች የኔን ነገር ግን ለእኔ ተይልኝ። አመሰግናለሁ። አንዴ እኔ የኔን ሳታደምጪኝ